እና በዙሪያቸው ያለ ሰው በመስፍን በሉልና በዘላለም ዘገየ ዙሪያ ያሉ ሰዎችን በገንዘብ ገዝቶ አታሎ በራሱ ያስገባቸውና ቤተሰቦቻቸውን የሆነ ነገ ይረዳና ብቻ የሆነ ጠቅም ያለ ብር ይሰጣቸውና የሆነ ነገር እንዲያደርጉ ነው የሚያደርገው የነበረው። እናስታውሳለን። ከሉል ጋር የሚሰራ ወጣት መረጃ ሰብስቦ የሚያመጣ ወጣትም ደግሞ ብር ሰጥቶት እነ ሉልን መረጅ እንዳያገኙ የውሸት መረጅ እንዲያገኙ ያደረገ ነበር። መጨረሻ ላይ እውነቱ ታውቆ ልጁም ተባረረ። ግን እቺ በጓደኛዋ በኩል ነው እሱን እንዲያገኛት መስፍን እንዲያገኛት የተደረገው ነበረው። እሷ ደግሞ ወንድሞቼ ናቸው፣ በምግብ ላይ መርዘን አድርጌ አልሰጥም። በአማና ነው ይሄ ነገር የሰጡኝ። ከዚህ በፊት ወንድሜ መዛ ይሰራል፣ አልፈልግም እኔ፣ እነሱ ይሻሉኛል ብላ ነገሩ ወደ ሉልጋ አምጥታው ሉል ነገሩ አፍጥጦት ያ ነገር መድኃኒት ይዞላት የመጣ ልጅ በቁጥጥር ስር ውለዋል። ልጅቷም ጓደኛው በቁጥጥር ስር ውላ እሷ ደግሞ ጥሩ ምስጋና አቅርበውላት እኛም እንደዛ በጣም ጥሩ ልጅ ነሽ፣ በጣም ታማኝ ልጅ ነሽ እንደ አንቺ ታማኝ ነገር ኢብዛልን ብለን ሁላችንም ነው ደስ ያለነ ነበረው። ዛሬ ደግሞ የበለጠ ደስ እንዲላን፣ እሷም የበለጠ ደስ እንዲላት የበለጠ ጥሩ ነገር እንደሰራ አድርጓታል ሉል። በዚህ አጋጣሚ የሉልን ቪዲዮ የምትከታተሉ ቤተሰቦች በሙሉ አራት ሰዎች ናቸው ተባለ በጣም ነው ማመሰግነው፣ እኔም በሉል ስም አመሰግናለሁ። ምክንያቱም እንደዚህ ጥሩ የሚሰሩ ሰዎች ከጎናቸው ሆነን አይዟቸው አብሽር ብረን ስናበረታታቸው የተለየነ ስሜት ይሰማቸዋል። ሌላ ጥሩ ነገር እንዲሰሩ እናደርጋቸዋለን ማለት ነው እና ሳባን እንኳን ደስ አለሽ በድጋሚ የሰራሹ ጥሩ ስራሽን ዛሬ ከፍሎሻል። ሰው የዘራውን ነው የሚያጭደው፣ ማንኛውም ሰው የዘራውን ነው የሚያጭደው። የዛኔ አምስት መቶ ሺህ ብር ብትቀበይ ለሳምንት አይቆይም ነበር ወይ? ነገር ነው የምታረግ። በተነበረው ግን ሁሌ ህሊና ሽን የሚጸጸትሽ ሁሌ የህሊና ረፍት ተኝተሽ እንዳልተኛሽ ስርተሽ እንዳልሰራሽ አርፈሽ እንዳታርፊ የሚያረግሽ የህሊና ጸጻት ነው የሚይዘሽ የነበረው። ዛሬ ደግሞ በደስታ ላይ ደስታ ተጨምሮብሻል። በረፍት ላይ ረፍት፣ ህሊናሽን ረፍት አግኝተዋል። ያ ጥሩ የሰራሹ ስራ ዛሬ መልሶ ከፍሎሻል። መቼም ቢሆን እኛ ሰዎች ስንባል በሰው ላይ ክፉ መስራት የለብንም። ምክንያቱም የዘራ ነው ነው የምናጭዳው የዘራውን እናጭዳለን። ብዙዎቻችሁ ከሳባን ተማሩ። ሳባ በዛኔ አምስት መቶ ሺ ብር ተቀብላ የሉል ቤተሰቦች በሙሉ በእርግጥ አላህ የቀደረው ነው የሚሆነው። መርዝ ስለበሉ አይደለም። አላህ በእሱ ሞቱ ካላቸው ይሞቱ ነበረ። ግን ሆነም ቀረ የመስፍንን ሞራል አልሞላችም። የመስፍንን ደስታ ገደለችው እንጂ እንዲደሰት አላደረገችውም። አልፈልግም እነሱ ወንድሞቼ ናቸው ከወንድሞቼ ከወንድሜ አልለያቸውም። ስለዚህ ጥሩ ነገር የሚሰሩልኝ፣ ጥሩ ፊት የሚያቀርቡልኝ ሰዎች እኔ እንደዚህ ነገር አላደርግም፣ ብር ጠፊ ነው፣ ሰው ይሻላል ብላ ነው ይሄ ነገር ያደረገችው የነበረው። ይሄ ነገር ዛሬ ይደገመችው። እኔ እንደ ሰው ነው ያሰብኩት ያለችው። ግን ሌላ ሰው እንደ ሰው አይደለም ያስበው ህሊናው ተደፍኖ በብር ብቻ የሚራመሰዋል እንደ መስፍን ማለት ነው። መስፍን እስካሁን በብር ብቻ ተራምዶ ብዙ ሰው ጎትተዋል። ብዙ ሰው ጎዳና እንዲወጣ አድርገዋል። ብዙ ሰው እንዲተማ አድርገዋል። ግን ዛሬ የስራውን አጭዶ በአላህ እጅ ሂደዋል። እኔ ለእሱ ነገር የሞተ ሰው ማንሳት ብዬ አይደለም። ግን ከሳባም ተማሩ፣ ከመስፍንም ተማሩ። ጥሩ እየሰራን ሁሌ ያብብን ነው የምንሄደው ገብታቸዋል እንደ አበባ ያበቡ ሁሌ ደስ ያላቸው ህሊናቸው ደስተኛ የሆኑ ስራቸው በን ደስተኛ ሆኑ የሰሩ ነው የሚኖሩት። መጥፎ የሰሩ ሰዎች ደግሞ ሁሌ ይጸጸታሉ። ሁሌ ቢተኙም አይተኙም ቢበሉም አይበሉም። ከሰው ጋር ለመኖር ያስጠላቸዋል። ለምን በቃ ሁሌ የህሊና እረፍት አያገኙም። ህሊናቸው የውቀሳቸው ነው የሚኖረው። እኛ ሰዎች ስንባል ህሊና ስላለን ነው፣ አስተሳሰብ ስላለን ነው፣ ከእንስሳው ስለምንለይ ነው። አላህ ህሊና ሰጥቶን እንድና ስብ ያደረገን ግን አንዳንድ ሰዎች ብርን ብቻ አይታችሁ ሰው የምትጎዱ ሰዎች አላችሁ። እስኪ ዛሬ ከሷ ተማሩ። ጥሩ ነገር ለመስራት ከሷ ተማሩ። ጥሩ ነገር መልሶ እንደሚከፍል ከሷ እንማር። መጥፎ ነገር መሳደብ፣ መጥፎ ነገር መስራት መልሶ ለራሳችን እንዲከፍለን ከሌላ ሰዎች መማር አለብን። በነስር አይን ዙሪያ ካሉ ከመጥፎ ሰዎች በመስፈን ዙሪያ ያሉ መጥፎ ሰዎችን ከእነሱ መጥፎ ነገርን ምን ያክል ዋግ እንደሚያስከፍል ምን ያክል ወደ ኋላ እንደሚያስቀረን ምን ያክል ሕሊናችን እንዲወቅሰን ከእነሱ መማር አለብን። እና ሳባ በድጋሚ እንኳን ደስ አለሽ። በጣም ነው ደስ ያለኝ። ማለት ሁሌ ሰውን በሰው ልጅ ላይ ክፉ ነገር ሲሰራ ጊዜ ወንድሜ ቢሆን እህቴ ቢሆን አባቴ ቢሆን እናቴ ቢሆን ብለን ስናስብ ነው እንጂ ብቻ ለኔ ቤተሰብ እጠብቃለሁ ስለሌላ ሰው ቤተሰብ ምን አገባኝ ብለን መጓዝ የለብንም። እኔ ቤተሰቦች የምወድ ከሆነ እናት አባቶቼ፣ ወንድም እህቶቼ ምንም ነገር ሊሆኑብኝ ማልፈልግ ከሆነ ለእነሱ ክብር፣ የእነሱ ፍቅር፣ የእነሱ ውዴታ ያለብኝ ካለብኝ እነሱ ምንም ነገር ሊሆኑብኝ ማልፈልግ ከሆነ ደግሞ ሌላ ሰው ምንም ሊሆን አልፈልግም። ይሄ ሁላችንም ሕሊና የሚባል ነገር አለ። ያ ሕሊናችን ደግሞ ማሳደስ ነው እንጂ መግደል የለብንም። ሰዎችን እናድን። ብር ይሄዳል ይመጣል ከብር ጋ መሞት የለብንም። ከብር ጋ መሄድ የለብንም። በቃ ሀብት ይሄዳል ይመጣል። ብር ጠዋት አይተነው ከሰዓት የማናገኘው ነገር ነው። ሰው ግን ካስደሰት ነው ካልሞተ ሁሌ ደስተኛ ነው የምንሆነው። ያ ሰው በኛ ይደሰትብናል። ይሄ ሰው እኮ ለኔ ጥሩ ሰርቶልኛል፣ ይሄ ነገር እኮ ለኔ ዋጋ ከፍቶልኛል ብሎ ያ ሰው ሁሌ ያመሰገነን ይኖራል። እኛም ደግሞ ደስተኛ እንሆናለን። እና ለብር ብለን ደግሞ የሰውን ህይወት ማጥፋት አግባብ አይደለም። ጥሩ ነገር ለመስራት እንሞክር እንጂ መጥፎ ነገር ለመስራት ሰው ቢገፋፋንም፣ አይ ይሄ ነገር ጥሩ ነገር አይደለም፣ ሰውን የሚያስከፋ ነገር ነው፣ የሰውን ህሊና የሚነካ ነገር፣ የሰውን ልብ የሚሰብር ነገር ነው ብለን ከእንደዛ ነገሮችን መቆጠብ ነው ያለብን። የነስራኝ ደግሞ በርታልን ጀግና። ይሄ የአንተ ውጤት ነው። አንተ ጥሩ ስራ ጥሩ ስለሆን ለሰውን ጥሩ ነገር ስለምታስብ ነው፣ መልሶ ጥሩ ሰዎችን በዙሪያ ይኖራሉ። ጥሩ ስራ ደግሞ መልሶ ለራስህ ነው የሚከፍልህ ሁሌ ለሰውን ጥሩ ስለምሰራ ለሰውን ብለህ ቀን እና ማታ ስለምትለፋ በንጹህ ልብህ ጥሩ ህሊና ይዘ ስለምትጓዝ ነው በዙሪያ ህን ጥሩ ሰዎች ያሉ። ጥሩ ነገር እንድሰራ ደግሞ ሰው ይገፋፋሃል። በእውነት አዎ፣ ብዙ ሰው ይወድሃል። ያ ደግሞ የተፈጥሮ ነው አላ እየሰጠ ጸጋ ነው። ይሄ ጥሩነት ደግሞ እድሜ ልክ ከአንተ ጋር ይኖር ምንም አትሆናለ። እድሜና ጤና ሰጥቶ ዛሬ የዘራኸውን ነጌ በልጆች ታጭደዋለ። አሁንም ያጨትከው ነው ጥሩ በሰራኸውን በሌላ ቦታ ደግሞ መልሶ ይከፍልሃል። በሌላ ሰው አድርጎ ነው አላህ ሱብሐነሁ ወተዓላ እንዲከፍልህ ያደርገው። አሁን ቢሆን ከዚህም የበለጠ በልጆች ታገኘዋለህ። በልጆች ደስተኛ ሆነህ፣ ዛሬ የዘራኸውን ነገ በልጆችን አጽዳ ምትኖር ሰዎች አላህ ያድርግህ። ወላ ያኔ የሰው ደስታ ኒሁን ጋር መጣ ስፋናላ እና እንኳን ደስ አለሽ። እኔም በጣም ነው ደስ ያለኝ። እንዳንቺ አይነቱ እያብዛልን ሴቶች እየከሷ ተማሩ። እንደዚያ እንደዚህ አይነት በቃ ጥሩ ሴት መሆን እንሞክር። መጥፎ ነገር ለመስራት አንሞክር። ቤተሰባችን አንገት የሚያስደፋ ነገር አንስራ። ሴት ልጅ በቃ እንደሷ እንደዚህ ተናንሳ ጥሩ ስራ ሰርታ የምትኖር ሴት ነው ደስ የምትለው። ሰሞኑ በተከታታይ መጥፎ ሰዎች መጥፎ የሰሩ ሴቶች ነው የምናየው ነበረው። ዛሬ ደግሞ በሳባ በኩል ደግሞ ደስ የሚል ነገር ሰውም ደስ ብሏት፣ የንስር አይን ደስ ብሎት፣ በቃ እንደዚህ ደስታ ነው ደስ የሚለው። በቃ ሰው ሁሌ ጥሩ ስራ ብንሰራ ኖሮ የት በደረስን። ግን እኛ ችግራችን ምንድን ነው? ሁሌ በሰው ላይ መጥፎ ነገር ስለምንሰራ፣ መጥፎ ነገር ስለምናስብ ወደኋላ የቀረ ነው፣ በተለይ እኛ በሾች ማለት ነው። እና ለመሳደብም አትቸኩሉ፣ በሰው ላይ ክፉ ለመስራትም አትቸኩሉ። ጥሩ ነገር ለመስራት ቸኩሉ እንጂ ለመጥፎ ነገር መሽቀዳደም አግባብ አይደለም። ለጥሩ ስራ ነው መሽቀዳደም ያለብን፣ አይደል ሰዎች? አይደለንም እኛ ላይ ክፋት ቢደርስ ማንፈልግ ከሆነ በሰው ላይ ማድረስ የለብንም እላቸዋለሁ። ሳብዬ አግብተሽ ወልደሽ ቤቱ ደግሞ እድሜና ጤና ኑሮሽ የበለጠ አንቺም ደግሞ እንደ ንስር አይን ጥሩ ስራ ሰርተሽ የተቸገሩ ምትረጂ ጀግና ሴት አላህ ያርግሽ። ጥሩም ስለሆንሽ ነው ዛሬ ጥሩ ነገር ያጋጠመሽ። በትፎት ብትሆኝ ኖሮ እንዲት ሆን እንዲት ሆን ተብሎ ሰውን ይሰድብሽ ነበር። ጥሩ ስለሰራሽ ነው የንስር አይን ኦቤዮሶች ወይ ተከታታዮች ለአንቺም ጥሩ ነገር እንዲሰሩልሽ ወይ ሰፕራይዝ ያደረጉሽ የሞከሩት። ይሄ ጸባይሽ መቼም እንዳይቀየር በርቺ፣ ጠንክሪ፣ ጠንካራ እህታችን ነሽ እልሻለሁ። ውድ ቤተሰቦች ለቤቴ አዲስ ከሆናችሁ ሰብስክራይብ አድርጉኝ፣ አበረታቱኝ፣ ያላችኋለሁ። እኔም ውድ እህታችሁ ነኝ፣ የመዳን ቅመም ነኝ። አበረታቱኝ። ሁላችንም እርስ በርሳችን ተያይዘን እንደገላችኋለሁ። ሰላም አለይኩም ወረህመቱላሂ ወበረካቱ